አርት ብሶት ብቻ ሳይሆን ቁጭት። ለምንድን ነው ኢትዮጵያ ለማኝ የሆነችው? ብዙ ከልክ ያለፈው ጉዳዮች ደግሞ አሉ። አርት ብሶት ብቻ ሳይሆን ቁጭት የሆነው ነገር ነበረ። ግን ብሶቱን ብናወራ አርት አይሆንም። አሁን የሚያስፈልገን ቁጭት ነው። ለምንድን ነው ኢትዮጵያ ለማኝ የሆነችው? ለምንድነው ይሄ ሁሉ አርቲስት እያለ ይሄ ሁሉ ባህል ቱባ ቱባ ባህል እያለ እኛ ከሌሎች ሀገራት ያነስ ነው የሚል ቁጭት ከተፈጠረብን እንቀይረዋለን፣ እንቀይረዋለን። ችግር ብቻ ለምዶብን የምንናገረው ችግር ብቻ ከሆነ ሰው ተስፋን ኬት ያመጣል? አንዳንዶቻችሁ ዘመናችሁን በሙሉ በጣም በሚያሳዝን መንገድ ያገለገላችሁ የደከማችሁ፣ አሁን በመጨረሻ በጥሮታ ዘመናችሁ ምናልባት ማረፊያ የሌላችሁ ልትሆኑ ትችላላችሁ። አሉ ረዥም ዓመት ያገለገሉ ሰዎች አሉ። ብዙ ከልክ ያለፉ ጉዳዮች ደግሞ አሉ። እሱን ሚስተር ኤክስ አላደረከው ይሆናል። የማህበረሰቡ አባል እስካደረገው ድረስ ግን የአርቱ ፋምሊ መባሉ አይቀርም ማለት ነው።